ሰላም ሰላም እንደምናላቸው ውድ ተመልካቾቻችን፣ በዛሬው ዝግጅታችን ይዤላችሁ የቀረብኩት ከሰሞኑ ወደ ሀገራችን ከገቡ አዳዲስ የሃይብሪድ ተሽከርካሪዎች መካከል በዋጋው ቀናሽ የሆነውን ነው። ሱዙኪ ፍሮን ኤክስ ይባላል። በዛሬው ዝግጅታችንም ይህ ተሽከርካሪ ከሌሎቹ የሃይብሪድ ተሽከርካሪዎች ጋር በምን ይሻላል፣ በምን ያንሳል፣ እንዲሁም በግብስ ከሚወዳደሩት መካከል ያለውን ትፉቅ እናያለን። ከመራጃዎቹ ጋር አብራችም ቆየርነስ ነኝ። መልካም ቆይታ። በዚህ ቻና አዲስ ከሆናችሁ በዚህ ቻናል ላይ በየቀኑ የተለያዩ ከመኪና ጋር የተገናኙ መረጃዎች ንዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎች መታተፈሉ ከሆነ ስብስክራይብ ያርጉ። እንዲሁም ቪዲዮ ሲለጋ በቶሎ ደርሰው ወደ ኖቱ አንጫኑ። የሀይብሪድ ሸርካሪዎች ብዙ ጊዜ የቅንጦ ተሸርካሪዎች ተደርገው ይታዩ ነበር። አሁን አሁን ግን እየታየ ባለው የነዳጅ ውድነት ምክንያት ብዙ ሰው ሊገዛቸው ሊገዛቸውና እንደ ወሳኝ መኪኖች እየታዩ ይገኛል። ይህንንም በመረዳት ይመስላል በአሁኑ ሰዓት ላይ ሱዙኪ ይህን ተሽከርካሪ በሚያመርትበት ጊዜ ወሳኝ ብሎ ያሰመረባቸው ወሳኝ አንዳንድ ነገሮች አሉ። እነዚህም በዋጋው ቅናሽ መሆን አለበት፣ በየቀኑ ልንጠቀምበት ምንችል ጠንካራ መኪና ሊሆን ይገባል። ከዚህ በተጨማሪም የነዳጅ አጠቃቀሙ እጅግ እጅግ በጣም ጥሩ የሚባል መሆን እንዳለበት ተናግረዋል። ይህንንም በመከተል ነው ይህን ተሽከርካሪ ለገበያ ያቀረቡት። ከዛሬው ዝግጅታችን የምናየውም የተሽከርካሪ የውጫዊ ገጽታው፣ ውስጣዊ ገጽታው፣ የሃይብሪድ ሲስተሙ እንዲሁም የአረጌ መከላከል ብቃቱ፣ ከዚ በተጨማሪ ደግሞ አሁን ገበያ ላይ ብትወጡ የምታገኙበትን ዋጋ ስንት እንደሆነ እናያለን። ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። ሱዙኪ ፍሮንክስ የሚባለው ተሽከርካሪ ምልከታችን ከውጫዊ ገጽታው በምንጀምርበት ጊዜ የተሽከርካሪ ቦዲታይፑ ኮምፓክት ኤስዩቪ የሚባል ነው። በገበያ ውስጥ የሚወዳደረው በኮምፓክት ኤስዩቪ ከሚባሉ ተሽከርካሪዎች ጋር ነው። መኪናው ውጫዊ ዲዛይን በምንመለከትበት ጊዜ ሱዙኪ ይህን መኪና ሲያመርተው ሙዚ የሆኑ ከርቮች እንጂ ያን ያህል ሻርፕ አንግድ እንዲኖረው አድርጎ አይደለም ዲዛይን ያረጉት። የዚህ ተሽከርካሪ ዲዛይን ላንጉቹ ራፍተር ፊቸሪዝም የሚባል ነው። ይህም ለየት ያለ እና ያልተለመደ የሚያምር ነገር አለው። የመኪናው የበፊተኛው ገጽታው በምንመለከትበት ጊዜ ከላይ ኔክሳ የሚባሉት ኤልኢዲ ዴታም ራኒንግ ላይት የተገጠመለት ሲሆን ከዚህ በተጨማሪ የመኪናው ግሪል ደግሞ ወደ ፕሪሚየም መኪኖች የሚያደላ ነው። ዳርዳሩ ላይ በዛ ያለ የክሮም ማቴሪያልም ተገጥሞልታል ም የተደረገበት ዋነኛው ምክንያት ምንም እንኳን መኪናው ኮምፓክት ኤስዩቪ ቢሆኑም ከትልልቆቹ ኤስዩቪ ተሽከርካሪዎች ጋር ተመሳሳይ የሆነ ገጽታ እንዲኖረው በማሰብ ነው። የመኪናው ዋናውን ሄድላይት በምንመለከትበት ጊዜ ደግሞ ፕሮጀክተር ሄድላምፕስ የተገጠሙለት ሲሆን ከባምፐሩ ወደ ላይ ከፍ ብሎ እናገኛቸዋለን። እነዚህም በጣም ከፍተኛ ብርሃን ያላቸው ሲሆኑ ማታ በምናሽከረክርበት ጊዜ በከፍተኛ ብርሃን ማሽከርከር እንችላለን። ወደ መኪናው የጎንገስታ መጣበት ጊዜ የመኪናው የጎንገስታ ለየት ያለና የሚያምር ገጽታ ያለው ሲሆን የተሸርካሪ ላይም የተገጠመለት ቸርኬ በምናይበት ጊዜ ባለ 16 ኢንች የአሉሚኒየም ቸርኪ ተገጥሞለታል። እንደዚህ አይነት ተሸርካሪዎች ብዙ ጊዜ ከተማ ውስጥ የምንጠቀምባቸው ናቸው። ነገር ግን ከከተማ ውጪ ይዘን የምንወጣበት ጊዜ ከመሬት ያሉ ከፍታ በጣም ወሳኝ ነው። ከመሬትም ያላቸው ከፍታ ለእንደዚህ አይነት ተሸርካሪዎች ምቹ የሚባል ጥሩ ከፍታ ያላቸው ሲሆኑ፣ በተለይ ለአዲስ አበባ እንዲሁም ከከተማ ውጪ ላሉ መንገዶች ተስማሚ የሆነ ከመሬት ከፍታ አላቸው። የመኪናው የኋላ ገጽታ ላይ በመጣበት ጊዜ የመኪናው የኋላ ገጽታው ለየት ያለና የሚያምር ገጽታ ያለው ሲሆን እነዚህም የኋላ መብራቶቹ ከሌሎቹ ተሽከርካሪዎች በመንገድ ላይ በምናሽከረከርበት ጊዜ ለየት ብሎ እንዲታይ ያደርገዋል። የመኪናው የኋላ ገጽታው ላይ እላዩ ላይም የኋላ ካሜራ እንዲሁም ፓርኪንግ ሴንሰሮች ተገጥሞለት እናገኛለን። መኪናው ላይ የምናገኛቸው የከለር አማራጮችን በምናይበት ጊዜ እንደናንተ ፍላጎት የተለያዩ የከለር አማራጮች አሏቸው። ቦግ ያሉ ከለሮችም አሉ፣ ዝም ያሉ ከለሮች አሉ። ዝም ካሉት መካከል ለየት ያሉት እንደ ብላክ ነገር አለ። ከዚህ በተጨማሪም ብሉ ብላክ አይነት የከለር አማራጭ አለ ሲሆን እንደ አማራጭ ደግሞ ቱቶን የከለር አማራጮች ነው። ከዚህ ተሽከርካሪ ጋር በገበያ ውስጥ የሚወዳደሩት መኪናዎች የትኞቹ ናቸው ብለን በምናይበት ጊዜ እነ ሃንዳይ ቬን የሚባሉ ተሽከርካሪዎች ከዚህ ተሽከርካሪ ጋር የሚወዳደሩ ናቸው። ከሱዙኪ ፍሮንቴክስ ደግሞ ከሃንዳይ ቬና የሚሻልበት አንዳንድ ነገሮች አሉት። ይህም ያለው ዲዛይን ለየት ያለና ፊውቸሪስቲክ የሚባል ነው። መሬት ያለ ከፍታ በምናይበት ጊዜ ደግሞ ኪያ ሶኔት የሚባለው ተሽከርካሪ ከተሽከርካሪ ጋር የሚወዳደር ሲሆን በመሬት ከፍታ ከኪያ ሶኔት ይሄ ተሽከርካሪ ይሻላል። ቶዮታ ተሽከርካሪ ደግሞ ይህን ተሽከርካሪ ሊወዳደር የሚችለው ቶዮታ ያሪስ ክሮስ የሚባል ነው። ይህም ተሽከርካሪ ከመሬት ያለው ከፍታ ከዚህ ጋር ተቀራራቢ ቢሆንም፣ ኪናው ያለው ስፋት ከሱዙኪ ፍሮኒክስ ጋር በምናወዳደርበት ጊዜ የሱዙኪው የተሻለ ነው። ተስነዚህ መኪኖች ሲወዳደሩ የትኛው ከየትኛው ይሻላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን እስቲ ኮመንት ላይ ጻፉልን። ወደ መኪናው ውስጥ የገታ አምጋባ ጊዜ የተሽከርካሪ በዚህ ፕራይስ ሬንጅ ከምታገኛቸው ሌሎች ኮምፓክት ኤስዩቪ ተሽከርካሪዎች አንጻር ውስጥ የምታገኙት ነገር አብዛኛው ነገሩ በፕሪሚየም ማቴሪያል የተሰሩ ናቸው። ለመጀመሪያ ክልስ የመኪናው ወንበሮች እንመልከት። የተሽከርካሪ ላይ የተገጠሙለት ወንበሮች ዱዋል ቶን ሲት አፖስትሪም የሚባል ፊቸር የተገጠመላቸው ናቸው። ይህ ማለት የመኪናው ወንበሮች የተሰሩት ግማሹ በጨርቅ ነው፣ ግማሹ ደግሞ በሌዘር አይነት ማቴሪያል ተደርገው እናገኛለን። ከፍተኞቹ ትርሚሊቭሉ በሚሆንበት ጊዜ ደግሞ ሙሉ ለሙሉ በሌዘርም እናገኛቸዋለን። መኪናው የተገጠመለት ኢንፎቴመንት ስክሪን በምንመለከትበት ጊዜ የተሽከርካሪ የተገጠመለት ኢንፎቴመንት ስክሪን እንዲሁም ድራይቨር ዲስፕሌዩ ሙሉ ለሙሉ ተለቅ ያለ ስክሪን ተገጥሞላቸዋል። ድራይቨር ዲስፕሌዩ ባለ 9 ኢንች ስክሪን የተገጠመለት ሲሆን የኢንፎቴመንት ስክሪኑ ደግሞ ወደ 10 ኢንች አካባቢ የሚሆን ቴም ስክሪን ተገጥሞልታል። ይህም ላይ አፕል ካር ፕላይ እንዲሁም አንድሮይድ አውቶ ተገጥሞልታል። እነዚህ አፕል ካር ፕላይ እንዲሁም አንድሮይድ አውቶ ከሌሎቹ ተሽከርካሪዎች በምን ይለያል ካላችሁ እነዚህ አፕል ካርፕላይ እንዲሁም አንድሮይድ አውቶ ዋይርለስ ነው። ሽከርካሪ ስገዙ የምታገኛቸውን ወሳኝ ወሳኝ ፊቸሮች ሊንገራችሁ። የመጀመሪያው ፑሽ በተን ስታርት ነው። እንደ ድሮ መኪና በቁልፍ የምታስነሱት አይደለም። ሌላኛው ደግሞ ኬለስ ኢንተሪ ነው። ቁልፉን ኪሳችሁ ስተይዛችሁ ወደ መኪናው በምትጠጉበት ጊዜ የመኪናው በሮች ይከፈቱላችኋል። ሌላኛው ደግሞ ከከተማዎች ብዙ ጊዜ መንገዶችን የምትጓዙ ከሆነ በጣም ጠቃሚ የሆነ ፊቸር አለው። ይህም ክሩዝ ኮንትሮል ይባላል። እንዴት ነው የሚሰራው? ጥቅም እስካላችሁ ክሩዝ ኮንትሮል አንዴ ኦን እናደረገው እና በምንፈልገው ፍጥነ ለምሳሌ በ80 ኪሎ ሜትር በሰዓት እንዲጓዝ መኪናውን ሴት እናደርገዋለን። ከዛ በኋላ እግራችን ከነዳጅ መስጫው ፔዳል ብናነሳ የተሽከርካሪ 80 ኪሎ ሜትር በሰዓት በራሱ በራሱ ይጓዝልናል ማለት ነው። ከዚህ በተጨማሪም ዋየርለስ ቻርጅ ማድረግ ያለው። ከዚህ በተጨማሪም አውቶማቲክ ክላይሜት ኮንትሮል እንዲሁም ለኋላ ተሳፋሪዎች ራሱን የቻለ የኤሲቬን ተገጥሞልታል። የተሽከርካሪ በአለም አቀፍ ገበያ ላይ በሚቀርብበት ጊዜ በዋነኝነት ሌተስት ቴክኖሎጂ እንዲሁም ኮንፈርት ብቻ አይደለም ይዞ የቀረበው የተሽከርካሪ እጅ በጣም ጥሩ የሆነ የነዳጅ አጠቃቀም እንዲሁም ጥሩ ምቾት እንዲኖረው ተደርጎ ነው የተሠራው። የተሽከርካሪ የተገጠመለት ኢንጂን ባለ 1.5 ሊትር አራ ሲንደርስ ሲሆን 12 የፈረስ ጉልበት የማመንጨት አቅም አለው። እንዲሁም 137 ኒተር ሜትሮ ቶርክ የማመንጨት አቅም ያለው ሲሆን ይህ የሱዙኪ ሃይብሪድ ቴክኖሎጂ ብዙ ጊዜ እንደዚህ አይነት ቴክኖሎጂ ያላቸው የሱዙኪ ምርቶች ላይ ከኋላቸው ኤችኤስ ቪኤስ የሚል ጽሁፍ እናገኛለን ማለት ስማርት ሃይብሪድ ቬሂክል ባይ ሱዙኪ እንደማለት ነው። ይህ ጽሁፍ የተጻፈባቸው የሱዙኪ ምርቶች ላይ ሶስት ወሳኝ ነገሮችን አካተው ይዛሉ። ይህም ኢንተግሬትድ ሳርተር ጀኔሬተር አለው፣ ሁለተኛው ሊተማይን ባትሪ አለው፣ ሶስተኛው ደግሞ ሌዳ ሴት ባትሪ ያለው፣ ሽርካሪ ላይ የተገጠመለት ሃይብሪድ ማይልድ ሃይብሪድ የሚባል ነው እንጂ ፉል ሃይብሪድ አይደለም። ማይልድ ሃይብሪድ ምንድን ነው ካላችሁኝ፣ ማይልድ ሃይብሪድ የሚሰራው መኪናው በምናስነሳበት ጊዜ፣ እንዲሁም መኪናው የተሻለ የነዳጅ አጠቃቀም እንዲኖረው በተለይ በክራውድድ መንገዶች ላይ አውቶ ስታርት ኤንድ ስቶፕ ሲስተም፣ እነዚህ የመሳሰሉ ፊቸሮችን አንድ ላይ ይዞ የመጣ ነው። የተሽከርካሪ ማመንጨት የሚችለው የፈረስ ጉልበት 89 የፈረስ ጉልበት ማመንጨት ይችላል። እንዲሁም ቶርኩ 113 ኒውተን ሜትር ኦፍ ቶርክ ማመንጨት ይችላል። ኖቹም በአውቶማቲክ ትራንስሚሽን አላቸው፣ እንዲሁም በማኑዋል ትራንስሚሽን አላቸው። እንደናንተ ምርጫ የፈለጋችሁትን መውሰድ ይችላላል። የተሽከርካሪ ለከተማ ውስጥ አገልግሎት በጣም ተመራጭ የሚያደርገው አንድ ነገር አለ። ይህም በጠባብ ቦታዎች ላይ መኪናው ያለው ሳይዝ ያን ያህል ረጅም ይባል ስላልሆነ እንዲሁም የተገጠመለት መሪ በጣም ቀላል የሚባል ነው። ስለዚህ በጣም ጠባብ ቦታዎች ላይ በቀላሉ መዞር ይችላል። ደግሞ እንደ አዲስ አበባ እንዲሁም ክልል ከተሞች ላይ ጠባብ በሆኑ ቦታዎች ላይ በቀላሉ ለመዞር ያስችለናል። ሌላኛው ደግሞ የተገጠመለት ሃይብሪድ ሲስተም ነው። ተሽከርካሪ ላይ የተገጠመለት ማይልድ ሃይብሪድ ሲስተሙ መኪናው በአክስሌሬሽን ጊዜ እንዲሁም ዳገት እንዲሁም ማይመቹ መንገዶች ላይ በቀላሉ እንድንቀሳቀስ ያስችለናል። ተሽከርካሪ ላይ የተገጠመለት ሰስፔንሽንም ቢሆን በዋነኝነት የተሰራበት አላማ መኪናው የተሻለ ምቾት እንዲኖረው ነው። በተለይ በሃይዌይ መንገዶች ላይ እንዲሁም በከተማ ውስጥ መንገድ መኪናው በተሻለ ምቾት መጓዝ እንድትችሉ ታስቦ የተሰራ ነው። ስለ መኪናው ይህን ያህል ነገር አልከን፣ ነገር ግን የመኪና የንዳጅ አጠቃቀም ምን ያህል ነው እያላችሁ ሊሆን ይችላል። የመኪና የእንዳጅ አጠቃቀም ካምፓኒ እንደገለጸው ከሆነ እንደናንተ አነዳድ እንዲሁም እንደምትጠቀሙት የነዳጅ ሁኔታ ልዩነት ቢኖረውም የተሸርካሪ ከ20 እስከ 22 ኪሎ ሜትር በሊትር የመጓዝ አቅም አለው። ይህ ደግሞ በጣም ጥሩ የሚባል ነው በዚህ ሳይዝ ላለ ኤሱቪ ተሽከርካሪ መኪናውም አጠቃላይ የወጣለትን ዋጋ በምናይበት ጊዜ ጥሩ የሚባል ዋጋ ወጥቶለታል። የተሸርካሪ በ4 ሚሊዮን 700 ሺ የኢትዮጵያ ብር ለገበያ ቀርቧል። ይህም በገበያ ውስጥ ከሚወዳደሩ ሌሎች በማይል ሃይብሪ ከምናገኛቸው ኤሲቪ ተሸርካሪዎች አንጻር ዋጋው ቀነስ ያለ ነው። ይህንን ተሸርካሪ ጨምሮ ሌሎቹንም ማግኘት እንዲሁም ማየት የምትፈልጉ ከሆነ እስክሪም ላይ በምትመለከቱ ስልክ ቁጥር መመደወል መመልከት ይችላላችሁ። ዛሬ ይዤላችሁ የቀሩት መረጃ ይህን ይመስል ነበር። መረጃውን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ ያደርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ የተመኘው